ለሰላም እንኳ ቢባል እነዛን ሰዎች ከቤቱ ያስወጣ ሰው አለች ዝም በል በእናትህ አንተ ነህ ያመጣቸው እኔ ነኝ እንዴ አንተ ነህ ያወቃቸው አለ አይደለም ቆይ ጭራሽ በእኔ ለመለከክ ይሞክራል እንዴ እንረጋጋሽ ራስህነህ ሶሲን ማፎ እንድትከፍትብኝ ማንም አፉ እንዲከፍትብኝ እጁ እንዲዘረጋብኝ አደረገ ዛሬ ግን ብሩክ በጣም በጣም በጣም ከምልህ በላይ ነው ያናደድከኝ ማለት ነው እዛው ታጥቦ ጭቃ አለ ክስተታችሁ የማተማሩ ሁለታችሁም ማለት ነው በቃ አንቺነሽ እንደዚህ ያደረግሽው አንቺነሽ አንቺነሽ ይሄ ምንድን ነበረ ባልና ሚስት ተጋብተው በቃ ብዙ ዓመት የቆዩ ባልና ሚስት ናቸው ቢያንስ እንኳን የመጣውን ሰው እንኳን ሊያስታርቃቸው የመጣውን ሰው እንኳን አታከብሩም ያ ሰው ለእናንተ ብሎ ነው ስጠፉበት ካሜራ ጠርቶ እናንተን ለማነጋገር ሲሆን በዚህን ያህልክ ግን እንትል ማለት በጣም ይከብዳል ማለት አብሶ ብሩክ ሰላም፣ ሰላም ቤተሰብ እንዴት አመሻችሁ? ደህና አመሻችሁ ወይ? እኔ አለውላችሁ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። ክብር ይስፋ ለመድኃኔዓለም ያው እንዳያችሁት ነው ሁሉን ነገር ያው ከትናንት ጀምሮ ብሩክ ሰሞኑን ጠፍቶ ነበረ። የለም ነበረ ሚዲያ ላይ የትንትን እያል አልነበረም። ነበረም ያው የጠፋበትን ምክንያት ዛሬ ተናግሯል። ብሩክ በመጀመሪያ ቡቡዬ ስላየሁ በጣም ደስ ብሎኛል ማለት ነው። እኔ በጣም የምወደህ የማከብረህ ነው። ሀይሜንም እንደዛው ማለት ነው። በቃ ምንም ሆነ ምንም ተጣልታችሁ እንኳን አንድ ላይ ሳያችሁ ደስ የምትሉኝ ሰዎች ናችሁ ማለት ነው። ያለው ነገር ቢደብረኝም ደስ የሚል ነው ነገር ባይሆንም እያለ ያለው ግን ደስ እንዲህ ስላያችሁ ብቻ እናንተ ደስ ብሎኛል። በቃ ግን ደግሞ ነገሮች ተስተካክለው ወደፊት አብራችሁ እንደነበር በፊት ፍቅራችሁ፣ ያ ህይወት ብዙ ነገር የከፈላችሁትን ነገር እንደዚህ በቀላሉ ይቋጫል ብዬ አላስም። ሲቀጥል ሚፍታዬ እግዚአብሔር ያክብርክ በተቻለ አቅም ፍጺም እንኳን ከአቅሙ በላይ ስለሆነ ነው ምንም ሊስማሙ አልቻለም ፍጺም ለማስማማት ሞክሮ ነበረ በተቻለ አቅም ግን ምንም ሊስማሙ አልቻለም ለምን ሲመጡ ሁሉም ሊያናግረው ሲመጣ ፍጺ ብሩክም በሌላ ወገን ይዞ ይመጣል ሀይሚም እንደዛ ዛሬ ግን አትሊስት ትንሽ ለብቻቸውን የመጡት ማንንም ማንንም ሰው ይዞ አልመጣም ማለት ሚፍታ ክበርልኝ ሲቀጥል ያው ብሩክ ስልክ ዘግቼ ጠፍቻለሁ። የጠፋውበትም አንዳንድ ጊዜ ራሴ ማዳመጥ አለብኝ፣ ሰላም ነገር ስለምፈልግ እማየ በቃይ ነገር ይረብሸኛል ምናምን አለ ማለት ነው። አንደኛ ሀይሚ የስልክ የብሩክ ስልክ መዝጋት በጣም አበሳጭቷታል ማለት ነው። የሆነ ሳለ ካወቀችው እኔ እንኳን ደህና ሆንክ ዋናው ክፉ እንኳን ነገር ምንም ያልሆንክ እኔ በጣም ስጨነቅን አሳስብ ነበረ ምናምን ብላለች ማለት ነው ስቲል ተጣልተው እንኳን ትወደዋለች ማለት ነው። ግን ብሩክ ደግሞ አሁን ሁለቱ መሀል ምን እንደሆነ እንደተፈጠረ ታቃላችሁ? እልህ ነው እልህ ነው እንጂ ሌላ ነገር አይደለም። ሁለቱም ይዋደዳሉ፣ ይፋቀራሉ። ግን እልህ በቃ ሀይሚ መለኝ አነት ብሩክ የሚየለኝ ደግሞ በዚህ ያለግ አንቺ ስምበ አንቺ ስርዓት ያዥ ምናምን እያልክ እንድትሰርባት አያስፈልግም። ገባህ አደለም? ጅስት ነው አንተ ስህተት ተፈጥሯል። አዎ ስህተት ተፈጥሯል፣ አምንናል። ይቅርታ ብለካታል፣ ብዙ ነገር ለፍተካል ለመታረቅ ምናምን። አንዳንድ ጊዜ ያው በቃ አይ አንዳንድ እንደዚህ አይነት ነገሮች ክስተት አያጋጥም ነው የሚባለው። ግን አያጋጥም ስትል ከሀይሚ ጋር ጥሩ ነገር አብራቸው አሳልፋቸዋል፣ የድሮ ፍቅረኛ ናት፣ ብዙ ብዙ ብዙ ነገር ማለት ነው። በዚህ እኔ ያለ እንኳን መብት ነው፣ አንተ ካልደበረክ አለማናገር ምንም ያለ ማለት መብት ነው። ግን አንቺ ዝም በይ በእናትሽ ክብር እንኳን ሮች ቅብርጥስዬ ምናምን እያልክ እንድታናገራት አንፈልግም። ለምን እኛም አሁን ትናንት የአንገት ሀብልን በመቀበሏ ደብሩናል። እኔ ምስ ተናግሬያት አሉ ቢደብረንም ግን እየሳደብናት አይደለም። ሀይሚ ስተሽ እንደዚህ እንደዚህ እንደዚህ እንደዚህ ነው። ገባህ አደለም? ያውን ሲጀመር ደግሞ ችሊ ትልቅ ልናት ምንም ነገር መጥፎም ነገር ጥሩም ነገር ታውቃለች። ሲጀመር ሱሲንም ብሎ ዳንንም የምታውቃቸው በአንተ ምክንያት ነው። እዚህ ትክክል ነው ያደረገችው። አንተ ነጦ ሲዛህብኝ የመጣከው በአንተ ምክንያት ደማቃቸው እንጂ እኔ በፊትም የተም አላቃቸው ማለት ነው። ልክን መጀመሪያ ሶሲና መጣ። ሶሲ ደግሞ ፍቅረኛዬን ብሎ ዳኒ ደግሞ ፍቅረኛዬን ብሎ መጣ። በዛ መሀል ሀይሚናት ሀይሚናት ትተዋወቃታል ግድ ነው። ለአንተ ስትወግን ያን ሰው ማናገር አለባት፣ አንተ እንዳትካሰስ፣ አንተ እንዳትሳሰር። ዳኒን ስታናገር ተቀራረቡ፣ ከዳኒ ጋር ማለት ነው ምንም ይሄ እንትን የሚያስብሎ ነገር ደግሞ የአንገት ሀብል ተቀበለች ማለት ደግሞ በእርግጥ ያንገታ ብሎ አንገቷ ላይ በማድረጉ እኛም ተቃወመን አልተቃወምንም አልተባባልንም። ነገር ግን አንተ አልጋ ላይ እሷ አብራችሁ ነገ ወደፊት አግብቻት ሀይሚና እንተኛበት ያለን አልጋ ላይ ያለን ሶሲን አምጥተክ ያስቀመጥከው ኢቨን እንኳን አሁንም የእሷ ስሜንሽን ሲደረግ በጣም ያንቀጠቀጥካል የእውነት። አረ በዚህን ያል ከአንቺ ዝም በይ አንተ ዝም በል ምናምን እንዴ በጣም የእውነት ሚፍታ ለዘውን በጣም ታግሷችሁ ሰማችሁ። በቃ ሊያስታርቅበት የቻለው መንገድ ኢቨን እንኳን በቃ አቆቶት እንኳን ሃይሚ ጥላው እንኳን ስትሄድ ኑኑኑኑኑ ስ በተቻለ ቀም ከካሜራ ውጭ እንኳን ነገሮችን ለመፍታት የምችሉ ከሆነ እስቲ ላናግራችኋለ ማለት ነው እንዴ በቃ ሰውኩ ብዙ ነገር ተደራርጎ ቆም ይታረቃል እኮ ይህ እኮ በጣም ቀላል ነገር ነው እስቲ አንዳችሁ እኮ ከአንዳችሁ መብሰል እኮን የሚጠበቅባችሁ እስቲ በቃ አንተ ሃይሚ ለህኛ ነ እስቲ ብሩክ ያንተ ተሸነፍ ስቲል እንኳን ዛሬ እንኳን ተሸነፈ። እንደዚህ በመሰዳደብ አይደለም፣ ክብሯን ዝቅ በማድረግ አይደለም፣ እንደዚህ እያረካት አይደለም። እቺ ልጅ እኮ ይብስ ለአንተ ያላት ነገር እየቀነሰ እየቀነሰ እየቀነሰ ነው የሚሄደው። ግን ምን አለች መሰለ እንደዛም ሆና ወይ እንኳንም በሰላም ነው ወይ ስልክኔ፣ አየ ይሄን ያልታስብልለች በሰላም ነው ወይ ስልክኔ ዘጋከው በሰላም ነው ወይ የጠፋከው። እኔ ደስ ብሉኝ። እንደዚህ አይነት ራሱ መልስ አይመለስም አሁ በሰላም ነው፣ ነገሮችን ሰከን ብዬ ለማሰብ ለማረጋጋት ነው ምናምን ብትል፣ ሳት ሴት አንተ በጣም ምንድን ነው አንዳንድ ጊዜ ኩስቴ። እሷም ስትመጣ ፊቷን ዘብዝፋ ነው ምትመጣ፣ አንተም ስትናገር ሀይሚ እልሃን ኮስተር ነው። አንተ ደግሞ በምላስ እንደ ሴት ጠቅጠቅጠቅጠቅ ታረጋታለክ። ኖ ኖ ኖ ኖ ኖ፣ ይሄ አይሆንም። ይሄ ብሩክ፣ ይሄ የሚሆን ነገር አይደለም። አንዳንድ ጊዜ ማስተዋል የሚባል ነገር እየፈጠረብህ ሴት ልጅ ሴት ልጅ ብለህ ልትሆን ትችላለች። አንተ ደግሞ ሀይሚቡል ጊዜም ስትናገር እለህኛ ናት ትላለ ካለ እለህኛው ናትን አስተዋት እስቲ አንተ ተሸነፍ እንዴ! ደግሞ በጣም አንድ ጊዜ ነው ብቻህን ልታናግራት የሞከርኩ። ብዙ ጊዜ ለቅታ ስትመጣ ሶሲን ነው እንደንትን ይዘህ የምትመጣው እንደጭራ ሶሲ ልተን ሶሲን ና ምንም ነገር በሶሲ ምክንያት ነው ማገኛት ምናምን አለች። ሲጀመር ሶሲ ና ሀይሚ በፍጹም አይግባቡም። ለምን ሶሲ አንተን ስለምትፈልግ ለማስቀና ስለምትጠር፣ ሀይሚ አትፈልግም ሶሲ የምታደርገውን ወንድ ሀርካት ማየት ማለት ነው። ግን አንዳንድ ጊዜ ብሩክ ምጥብ ምንም ነገር የሚያገናዝብ ነገር ይሄ ጀስት ገና አለ አይደለ? የኬርለስ ነገር ነው። ላይፍ በደንብ ያልገባው አይነት ሰው ነው። ሀይሚ ግን በጣም ብለና ግን እልህ አለባት ማለት ነው። ትናንት አው ልክ እስቲ ትናንት እንኳን በቃ ፈታችኋል። ነገሮችን እንኳ አልፈልጋችሁ አልፈልግም ምናምን ተባብላችኋል። ሲጀምር ዳኒን አፈልጎም እሷ የምትፈልገው አይነት ሰው አይደለም። ግን ያው አንደኛ ካደረገችለት አንጻር ሲጎዳ ብቻውን አጠገቡ ሲሆኑ የአንገታ ብሎን የሰጠችው በዛ ምክንያት ነው። ዳኒ እንደዛ በጣም እንትን ሆኖ ሲነገር እኔ ደበሬ ስጦቷን መቀበሉ አይደለም ሀይሚ አንገቷ ላይ መታሰር ነው። ሲጀምር ደግሞ የሚፍታ ራሱ ሲያወራ ያን ከንገት አብል ስለተቀበለ ብቻ ያ ሰው ወደ ሌላ ነገር ማሰብ የለበትም ብሏል። አዎ እውነት ነው። ሰው እኛ ሁላችንም ተጽዕኖችን አስተዳደጋችን ብሆነ ነውር ባህል የሚባል ነገር አለ ማለት ያን ነገር ስናደርግ ነው እንደዚህ ምንም ችግር የለውም በመልካም እንከታሰበ ማለት ነው ገባችሁ አይደለ? ለዛ ነው ሲቀጥል እኔ አሁን ዛሬ ያናደደኝ ብሩክ ተሽሎ ይመጣል ብላም ብዬ መናገርም ያለብህ ራሱ ዳኒ ነው ምቁቃት ያለ መፎከር ራሱ ያለብህ ከዳኒ ጋር ትጣላለህ ብዬ ነበር። ለምን ከሀይሚ ጋር በፍጹም እንደዚህ ትደራረሳላችሁ ብያለሁ። ለምን ስታናግረው እንኳን ትናንት አይተካል እንዴት በኮስተር ብላ ስታናግረው ምናምን። ግን ዛሬ ይሄ አንቺ ዝም በይ ዛሬ እንኳን ክስተትሽ እንኳን አትማር። እስቲ አንተ ተማር፣ መጀመሪያ አንተ ተማር ክስተትክ ከዛ እሷ ትማራለች። እንዴ እሷ አኮ ትንሽ እኮ ልትሸነፍልክ እየሞከርሽ ነገር ግን አንተ ነህ ክብሪት በየመጣ ጫርጫር የምታረገው። ብሩኬ ዋይ ኖ ኖ፣ ብሩክ በጣም ልክ አለ አላደረክም። እየእውነት ነው የምነግረህ ዛሬ በጣም አበሳጭ ተገኛል ብሩኬ።